ሰዎች በስንት ብር ካፒታል ሊጀምሩት ይችላሉ? አዋጭ ነው ማለት እንችላለን? ስራውን የዲኮር ስልጠናም እንሰጣለን። ሰው በጣም ይደግሳል። በጣም ብዙ ፕሮግራም አለ። እኔ ያመቻቸውት እንዴት ነው፣ ቶሎ ተምረው ወደ ስራ እንዲገቡ ነው። ብቁ መሆናቸውን ለማወቅ እንደ ኤግዛም ነገር አላቸው። ቢዝነሱ ራሱን ራሱ መደገፍ የሚችል ስለሆነ መቶ መቶ አምሳ ይዘሽ ከቤት ኪራይ ውጪ ማለት ነው። ሰላም! ተመልካቾቻችን እንደምናላችሁ! ይህ የገበያ ቢዝነስ ፕሮግራማችን ነው። በዛሬው የገበያ ቢዝነስ ፕሮግራማችን በሀገራችን ላይ በስፋት እየተሰራ የሚገኘውን የዲኮር ስራን በተመለከተ ስልጠና የምታገኙበትን ቦታ ልንጠቁማችሁ መገናኛ አካባቢ ተገኝተናል። እንግዲህ በሚኖረን ቆይታ የዲኮር ስራ አዋጭነት፣ እንዲሁም ደግሞ ይህንን ስራ ለመጀመር የሚያስፈልገው ስልጠና በምን ያህል ዋጋ እንደምታገኙና የካፒታል መጠኑን ጨምረን አጠቃላይ መረጃዎችን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ ነው በአምላክ አበራ። አብራችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችን ቆዩ። ሰላም ደምን አለሽ። እግዚአብሔር ይመስገን። ዴናሽ አለን ይመስገን። እስኪ እንድታወቅ ስምሽ ነው የስራ ድርሻሽን ስሜ አትሌት ትእዛዙ ይባላል። የላይፍ ዲኮር መስራችና ባለቤት ነው። በጣም ጥሩ። ዛሬ እንግዲህ ስለ ዲኮር አይነቶች፣ ስልጠናዎች እንዲሁም ደግሞ ስለ ቢዝነሱ ለተመልካች ለማድረስ ነው እናንተ ጋር ብቅ ያለው። በቅድሚያ ግን ድርጅታችሁ ስለሚሰራቸው ስራዎችና እናንሳና ስለዛሬ ስለመጣንበት ጉዳይ ደግሞ እንመለስበታለን። እሺ እኛ የምንሰራው እንግዲህ ዲኮር እንሰራለን ለተለያዩ ፕሮግራሞች ልደት ሊሆን ይችላል፣ ሰርግ ሊሆን ይችላል፣ መልስ ቅልቅል፣ ማንኛውም ሽምግልና፣ ማንኛውም አይነት ፕሮግራም ያው አሁን ጊዜውም ስለሆነ ፎቶም ሲነሱ ናም ባክግራውንዱ ጭር እንዳይል ቀለል ያለችም ትሁን በጣም በሰፊው ይሁን ከስተመር በፈለገው በሚችለው በአቅሙ መጠን አድርገን ዲኮር እንሰራለን። አንድ ሁለት ደግሞ የዲኮር ስልጠናም እንሰጣለን ተምረው ስራው ላይ መግባት ለሚፈልጉ ሰዎች በተመጣጣኝ ዋጋ መገናኛ መሀል ላይ ሙሉ የዲኮር ስልጠና የተፈጥሮ አበባ ስራን ጨምሮ ማለት ነው እንሰጣለን። ዲኮር መስራት ከፈለጉ አበባም እየሰሩ መሸጥን ከፈለጉ የአበባ ቢዝነሱ መግባት ከፈለጉ ሁለቱንም አስተምረን፣ ሰርተፍኬትም አለው፣ ፕራክቲስ ይዘናቸው እንወጣለን፣ ስራ ላይ እየሄዱ ደግሞ ከስተመር ሃንድሊንግ ምናምን ያሉ እሱ እሱ አለን። በተጨማሪ ደግሞ የዲኮር እቃ እናከራያለን ከሚፈልጉ ሰዎች ካሉ ልክ እንደዚህ ሙያው ኖሯቸው ለራሳቸው ፕሮግራም ራሳቸው መስራት የሚፈልጉ ሰዎች ካሉ እየመጡ ከኛ ጋር እየተከራዩ ወስደው መስራት ይችላሉ ማለት ነው። በጣም ጥሩ ጥሩ የሆነ ማብራሪያን የሰጠሽኝ። እስቲ ስለ ዲኮር ቢዝነስ እና አንድ አጠቃላይ ቢዝነሱ ምን ይመስላል፣ እንዴት ነው የሚሰራው የሚለውን እና አንቺ ደግሞ ከጀመርሽ ምን ያህል ጊዜ እንደሆነች አንድ ላይ ስ አናንሳው። አሁን ላይ እኔ ከጀመርኩት ቆይቻለሁ። እውነት ለመናገር ተማሪ እያለሁ ነው የጀመርኩት ግን ያው ሱቅ ከፍቼ ምናምን በስነስርዓት ከተደራጀ ግን አንድ ሶስት ዓመት ምናምን ይሆነዋል። ግን ያው በፊትም በራሴ ሰራ ነበር ሱቅ ሳይኖር፣ ለቤተሰብ ሶሻል ሚዲያዎች ላይ ራሴን በማስተዋወቅ ምናምን በሱቅ ደረጃ ሳይሆን በግሌ ዝም ብዬ ሰራ ነበር እንደዛ። በጣም ቆይቻለሁኝ። ስራው ደግሞ አሁን ያለበት ሁኔታ ያው የምታውቂው ነው ማለት፣ ሰቡ በጣም ይደግሳል። በጣም ብዙ ፕሮግራም አለ። በጣም ነው ደስ የሚለው። እንደ ድሮ አይደለም። ድሮ በጣም ሲምፕል ነበረ። የሆነች ሀገር ተደርጎ ወይም መልካም ጋብቻ የሚል ጽሁፍ፣ ኮንግራ የሚል ጽሁፍ ምናምን አድርገው ብቻ ነበረ። አሁን ግን በጣም በተራቀቀ ሁኔታ የተለያዩ ላይት ሲስተሞች፣ የተለያዩ አበባዎች ምናምን ባሉበት አዳራሽም ባይሆን ድንኳን ራሱ አይነቶች እንትን ብለውለት በጣም ኤክስትራቫንትጋንት በሆነ ሁኔታ እየተሰራ ነው ያለው። በጣም ጥሩ። እስቲ ስለ ስልጠናውን እናንሳና ስልጠናውን በምን አይነት ሁኔታ ነው የምትሰጡት? ተግባሩ ምን ይመስላል? ቲዮሪ ምን ይመስላል? እንዲሁም ደግሞ በምን ያህል ጊዜ ውስጥ ነው ስልጠናውን የምትሰጡት የሚለውን እስቲ እናንሳ። ኦኬ፣ ስልጠናን የእኛን ማሰልጠኛ የሚለየው ምን መሰለሽ? አሁን ሌሎቹ ለወር ለሁለት ወር ምናምን ያደርጉና ኤቭሪ አዘር ዳይ ወይ በሁለት ቀን አንዴ ወይ ዛሬ ተምሮ ነገ የለም ምናምን እንደዛ ነው። እኔም ደግሞ ተምሬ ስለማወቅ ያንን ነገር አንደኛ በጣም ፍቅሩም ስለነበረኝ ገና ሁለት ቀን አልፎ እስክማር ምናምን እጓጓለሁ። ሁለተኛ ከስራ ጋር ምናምን በተለይ ልጆች ያላቸው እናቶች ምናምን ስላሉ አብዛኞቹ ሲያወሩኝ አይመቻቸውም እና እኔ ያመቻቸውት እንዴት ነው ቶሎ ተምረው ወደ ስራ እንዲገቡ ነው። ጊዜውም ከመራዘም አሁን ለምሳሌ አንድ ወር በሳምንት ሶስት ቀን ቢማሩ አስር ቀን ምናምን ነው የሚሆነው። ክላሱ ሰው እኛ አጥብበ ነው በሁለት ሳምንት ከሰኞ እስከ አርብ ከሰኞ እስከ አርብ አድርገን ነው ጠዋት ከአራት እስከ ስድስት ከሰዓት ከስምንት እስከ አስር አድርገን ከሁለቱ የተመቻቸውን መርጠው ተማሪ ካለ ደግሞ ማታ ከስራ ሲወጡ ከአስራ ሁለት ሰዓት እስከ ሁለት ሰዓት ወይ ከአስራ አንድ እስከ አንድ ሰዓት አድርገን በተመቻቸው እንደዛ እያደረግን ነው የምናስተምረው በዚህ ስኬጁል የሚማሩ ካሉ ያው ስድስት ሺ አምስት መቶ ብር ነው ክፍያው ምንም የተቀየረ ነገር የለውም አምስት መቶ ብር ግን መመዝገቢያ አለው አምስት መቶ እና ሁለት ጎልድ ፎቶ ይዘው መተው ይመዘገባሉ። ይሄኛው እስኬጁል የማይመቻቸው ከሆነ ደግሞ ቅዳሜና እሁድ አለ። አሁን ስራ አምሽቶ ምናምን የሚመጡ ከሆነ ቅዳሜና እሁድ ቅዳሜም ይብን ግማሽ ቀን የሚሰሩ አሉ። የባንክ የመንግስት መስሪያ ቤት ምናምን ሰው ያንን ኮንሲደር በማድረግ ቅዳሜም እሁድም ከስምንት ሰዓት እስከ አስር ሰዓት ነው የምናስተምራቸው። ኢቨን ዊኬንድ ላይ ራሱ የተለያዩ ሃይማኖት ፕሮግራሞች ስላሉ ጠዋት ላይ ሁሉም በየሃይማኖቱ እሱንም አድርሰው ያው እንዲመቸው አድርገን ነው ያንን ያደረግነው። የዊኬንዱ ክላስ ደግሞ ስምንት ሺ አምስት መቶ ብር ነው የሚሆነው ማለት ነው። ትምህርቱ ላይ ስንሄድ ያው ቤዚክ የሆኑ ነገሮችን በደንብ እናስተምራቸዋለን። ከዛ በተጨማሪ ደግሞ እንዴት ወደ ስራው መግባት እንደሚችሉ በቃ ያለውን ነገር ማለት ነው፣ ሂሳብ አወጣ፣ ጥርቲ ከስተመር ሃንድሊንግ፣ ኤቭሪቲንግ ማቴሪያል አያያዝ፣ የማቴሪያል አይነቶች ምናምን ሁሉንም ነገር ነው የምናስተምረው ምንም የምደብቀው ነገር የለም ሁሉም በግልጽ ነው በጣም ጥሩ እንግዲህ የዲኮር አይነቶች ያው መግቢያችን ላይም ስጠቅሽልም በተለያዩ አይነት ፕሮግራሞች ይወሰናሉ እና ምናልባት ተማሪዎች ለምን ለምን የሚሆኑ ፕሮግራሞች ላይ የሚሆኑ ዲኮሮችን የሚሰሩት ወይንስ ሁሉንም አይነት አሰልጥናችሁ ነው ብቆ አድርጋችሁ የምታስወጡት የሚለውን ግልጽ አሁን የእኛ ኤሊሽ ዲኮር እየቀያየሩ ማስተማሩ ፖይንት ለስ ነው። አንድ አይነት የሆነ ነገር ሆኖ አንዴ በዚህ ጋር ሲሆን አንዴ በዚህ ጋር ሲሆን እያሉ ከማስተማር ምንድን ነው አይዲያውን ነው የምናስይዛቸው። ገባሽ? አሁን ለምሳሌ መጋረጃ እንዴት እንደሚዘረጋ እንዴት እንደሚሰቀል ካዩ እዚህ ጋር ሲሰቀል እዛ ጋር ሲሰቀል እያሉ ጊዜ የእነሱን ጊዜና ገንዘብ መፍጨት ነው፣ ፖይንት የለውም። እና በጣም ቤዚክ የሆኑ ነገሮች ከአሪፍ ዲዛይን ጋር አድርገን መርጠን ከሁሉም አይነት ማቴሪያል እንዲያውቁ ማቴሪያልም ስራው ላይ ሲሄዱ አዲስ እንዳይሆንባቸው ሁሉንም ማቴሪያል አምጥተን ነው እንትን የምንለው። እና ደግሞ ሌላ ምንድን ነው ብቁ መሆናቸውን ለማወቅ እንደ ኤግዛም ነገር አላቸው። እኔ እንደ ከስተመር እሆናለሁ፣ ተማሪዎቼ ደግሞ እንደ ዲኮር ሰሪ ሆኑ እና ከዛ ዲኮር መርጣለው ራሳቸው ነው የሚያስመርጡኝ። ካዩትም ከተማሩትም ሊሆን ይችላል። የፈለጉትም ያስመርጡኛል። እኔ ማቴሪያል ይሄን ይሄን ይሄን አምጪ ይሉኛል፣ አመጣላቸዋለሁ። ታይማቸው እያዛል፣ ቲምወርካቸው እያዛል። ምክንያቱም እዚህ ስራ ላይ ብቻሽን አደለም የምትሰሪ። ኢቨን የራስሽን ቢሆን ሰራተኛም ቢኖርሽ እነሱን ሀንድል ማድረግ መቻል አለብሽ። ቲምወርካቸው ይታያል፣ ሰአት እንግዲህ እየገባ መስራትም የማይሆን ነገር ስለሆነ ያን ያንን ጸባያቸውን ምን ኤቭሪቲንግ፣ ታይቶ ያልገባቸው ነገር ካለ ቀኑ ካነሰ ወይ አያያዛቸው አሪፍ ካልሆነ ድጋሚ የሚሰሩበት ሁኔታ ነው ያለው። በጣም ጥሩ። እንግዲህ የዲኮር ስራ ክሬቲቪቲን የሚጠይቅ የስራ አይነት እንደሆነ እገነዘባለሁ በተወሰነ መልኩና ምናልባት ሰዎች አንቺ ጋ የተማሩት ተማሪዎች በምን አይነት መልኩ ላይ አሁን እየሰሩ ይገኛሉ? ምን ያህል እሱ ውጤታማ ናቸው ቼክ ታደርጊያቸዋለሽ ወይ? አዎ፣ በደንብ ነው የምናውረው። ኦልሞስት ወደ ሁለት መቶ በላይ ተማሪ አስተምሬያለሁ። እነሱን አሉ ሱቅ ከፍተው የራሳቸውን እየሰሩ ያሉ አሉ። አንዷንዱም ጎረቤቴ ናት። ይሄን እንደዚህ ከኔ ቤት ፊት ለፊት ነው ሱቅ የከፈተችው እና ኤቭሪ ታይም ስወጣ ምናምን አያታለሁ እና እንደዚያ የሚሰሩ አሉ። ከኔ እቃ እየወሰዱ የሚሰሩ አሉ። የዲኮር እቃ ከውጭ እያስመጡ የሚሸጡ አሉ። እና በጣም የሚንቀሳቀሱ ልጆች አሉ እና አሪፍ ላይ ነው ያሉት። ያው ያወሩኛል እነሱም ሲሰሩ፣ የልሽ የመጀመሪያ ስራ ይሄ ነው፣ እንዴት አየሽው? አስተያየት ስጭን ምናምን ይሉኛል። እና ፍሬንድሊም ስለሆነ እዚህ ስንማር የሆነ የአስተማሪ የተማሪ ነገር ሳይሆን እንደ እህት እንደ ጓደኛ ነው የምንቀራረበው። ስለዛ ያን ያህል የሚከብዳቸው ነገር የለም የፈለጉትን ነገር እየጠየቁ ስለሆነ እነሱም ይነግሩኛል ይሄን ሰራው እና ደግሞ እኔም ደግሞ ስራ ቢዚ በመሆን ሰዓት አሁን የጾም መያዣ ወቅት ወይ የሰርግ ወቅት ምናምን ሲሆን ስራ ይበዛ የለ የዛን ሰዓት እኔ ቢዚ ሲሆን ሌላ ሰው ከሚሰራው ስራውን ለነሱ ነው የሚሰጣቸው። ያ ያንም ነገር እየተጋገዝን አብረን ነው የምንሰራው። ስለዚህ የገበያ ትስስሩንም በመፍጠር ዙሪያ ትሰራላችሁ። በጣም ጥሩ። ምን አይነት ሰዎች ቢሰሩት የተሻለ ነው? ያው ብዙ ጊዜ እዚህ ስራ ላይ ሴቶችንም እናያለን፣ ከዚያ ደግሞ ትላልቅ ዲኮር ደግሞ ሲሆን ወንዶችም ተሳትፎበት እናያለን እና ምን አይነት ሰዎች ናቸው ቢሰሩት የተሻለ ተብሎ የሚታሰበው በዚህ ስራ ላይ? እንደኔ ሀሳብ ሁሉም ወንድም ሴትም ሁሉም የሚሰራው ስራ ነው፣ ግን አንዳንዴ የጉልበት ስራ ያለው ነገር ይኖራል። የተለያየ የጤና ጉዳይ ያለባቸው ሰዎች ከሆኑ አሁን አንዳንድ ተማሪዎች ነበሩ የዲስክ ምናምን ያለባቸው ማለት ነው። አሁን እንደዚህ አይነት ኬስ ሲኖር ትንሽ ያው ከጤና አኳያ የመቸገር ነገር ይኖራል። ሌላ ደግሞ እንዲህ ድንኳን መትከል ምናምን ካለው ሴት ትንሽ አቅም ምናምን መስቀል መግፋት ምናምን ስለማይፈልግ እዛ ጋር ወንዶች ያስፈልጋሉ። አንዳንዴ ደግሞ ወንዶች ኬርለስ ይሆናሉ ማውረድ መጣል የሆነ መበጥ ትግስት የላቸው ነገር እና እዛ ጋር ደግሞ የሴት ሰው ሁለቱ ፀባይ ያለው ሰው ቢሆን አሪፍ ነው፣ ግን ትግስተኛ የሆነ ሰው ካለ ከስተመር ማድረግ አለብሽ፣ በፀባይ መያዝ አለብሽ። ብዙም ያናድ ነገር ይኖራል። ስለዛ ያን ያንን ነገር እንግዲህ የሚችል ሰው ታጋሽ ሰው፣ በዛ ላይ ደግሞ ገንዘብም ሀንድል ማድረግ የሚችል ሰው ያው ብሩን ቢመጣ ቢዝነሱ ራሱን ራሱ መደገፍ የሚችል ስለሆነ ብርም ዝም ብሎ የሚያጠፋ ሰው ከሆነ ምንም ማይሆን ነው፣ እዚህ ስራ ላይ ማለት ነው። በጣም ጥሩ። እስኪ ስለ ስራው ይህን ያህል ካልን ያው የዲኮር ስራ ሲባል ከስልጠናው ባለፈ ማቴሪያሎች ደግሞ በደንብ ያስፈልጋሉ እና ሰዎች በምን አይነት መልኩ ቢሰሩት የተሻለ ነው? ያው አንዳንዱ በአነስተኛ ካፒታል ሊጀምር የተነሳ ይኖራል፣ አንዳንዱ ደግሞ በደንብ አቅዶበት በከፍተኛ ካፒታል የሚነሱ ይኖራሉ። እና ሁለቱን እስኪ በምን አይነት መልኩ ቢያስጌዱት የተሻለ ነው ብለሽ ታስቢያለሽ? አቅም ካለ ያው ግልጽ ነው። ኢንቨስት ባረግሽበት መጠን ስራው ይከፍልሻል። አቅሙ ካለ ከሌለ ግን የጊዜ ጉዳይ ነው። ራስሽ በራስሽ ተነስተሽ፣ አሁን እኔ እንዳልኩሽ ተማሪ እያለሁ በገነባሁት ነው። ከዛ ሱቅ ስከፍት ያገዘኝ እንጂ ተማሪ እያለሁ ምንም አልነበረኝ። ሶሻል ሚዲያ ላይ የሰውንትን የጎረቤት የዘመድ ምናምን የሄድኩ በነፃ ነበር የምሰራው። በሀምሳ ብር ሰርቼ አውቃለሁ። ዲኮር እና እንደዛ እያደረጉኝ ሶሳይቲ ውስጥ ለመግባት ነው እንጂ ለብሩ አልነበረም። እና ከገባው በኋላ ሱቁን ስከፍት በደንብ ሱቅ እስኪ ለምድልኝ ድረስ ከስተመሮች የነበሩው ያገዙኝ ማለት ነው። ስለዛ ምንም እየተከራየሽን መስራት የምትሽ ነገር ስለሆነ በግዴታ ይህን ያህል ካፒታል ኖሮች ምናምን የሚባል የለም ግን ደግሞ በጣም ካፒታል ይዘሽ ከተነሳሽ ደግሞ እንትን ይላል። ያው እቃም ስለሚከራይ ምናምን በደንብ ትሰራለሽ። ስለዛ ያው ኢንቨስት ካረግሽ ታገኝበታለሽ። ግን ደግሞ ብር ስለሌለኝ ብለሽ ከመተው በጊዜ ሂደት የተወሰነ እየሰራሽ ቀያሟለሽ። በኪራይ እንደዛ እያደረጉ መስራት ማለት ነው። በጣም ጥሩ ። ግን በአማካኝ ማስቀመጥ ከቻለን ሰዎች በስንት ብር ካፒታል ሊጀምሩት ይችላሉ? በአነስተኛ ብለን ከያዝ ነው። በጣም ብዙ ሰው የሚጠይቀኝ ጥያቄ ግን እኔ ለመመለስ ይከብደኛል። እንዴት መሰለች ቤት ኪራይ፣ አሁን ለምሳሌ በሱቅ ደረጃ ከሆነ ቤት ኪራይ የሚባል ነገር አለ። እንደ ሰፈሩ ነው እንደ ቦታው ነው። የቤት ኪራዩ እንዳለ ሆኖ ማውጣት ይከብዳል። ለመሰለች አሁን እኔ የምሰራው የኔ የምደርስባቸው ከስተመሮች አሉኝ አይደለ። አሁን ለምሳሌ ልደት ብቻ ከሆነ ከስተመሮች ያሉኝ ምገዛቸው የልደት ዕቃዎች ናቸው። እነሱ ይቀንሳሉ ወይ? ይሄ ሽምግልና ባህላዊ ነገር ብቻ ከሆነ መስራት ያስለመድኩት ከሰመር ከዛ የሚኖረኝ የባህላዊ እቃ ነው ማለት ነው። እንደዛ ነው። ትልልቅ ስራ የሚሰሩትን ብታያቸው አሁን እኔ ያለኝ እቃ ራሱ እነሱ ላይኖራቸው ይችላል። እነሱ ያላቸው እኔ የለኝም። ሰው የምትደርሽበት የከስተመር ሃይ ክላስ ከስተመሮች ከሆኑ ሃይ ክላስ የሆነ እቃ ነው የሚኖርሽ። ታርጌት ያደረግሹ ከስተመር አይነት እቃ ነው የሚኖርሽ። ቢያንስ መቶ መቶ ሀምሳ ይዘሽ ከቤት ኪራይ ውጭ ማለት ነው። ያው በጣም ትንንሽ እቃ ገዝተሽ እንደ ባዶ ከሚሆን አይነት ነገር ከተባለ ነው እንጂ፣ በኪራዩም የሚሰራ ስራ ነው። አዎ ሱቅ ሳትከፍች እቃ እየተከራየሽ እየሰራሽ ቀስቀስ እያልሽ ማሟላት የምትችይው ነገር ነው። በጣም ጥሩ። አሁን ባለው ገበያ አነስተኛው የዲኮር ስራ ምን ያህል የሚሰራው? እሱም እንደ ሁኔታው ነው የሚወሰነው። አንደኛ የሰፈሩ እኔ ካለሁበት ሰፈሩ በጣም ይርቀኛል ወይም የሚለው ነው። ሁለተኛ ደግሞ ከስተመሩ የሚፈልገው ማቴሪያል ነው። አሁን ሰው የሚያየው ባግራውንድ ላይ ያለውን ነገር ብቻ ነው። ግን አሁን ለምሳሌ እዚህኛው ዲኮር ላይ ራሱ ሙሽሮች ከሆኑ ስቴጅ ያስፈልጋል። እስቴጁ ምንጣፍ ይለብሳል፣ ወንበሩ የሙሽራ ነው ምናምን እያልሽ ከዚህ በላይ እዚህ ጋር የሚኖረው ማቴሪያል በጣም ኮስት ያደርግሻል። ስለዛ እንደ ከስተመሩ ፍላጎት ነው። ወንበር ራሱ አይነቱ በመለያየቱ ሊጨምር ሊቀንስ ይችላል። ሲቀጥል ደግሞ እንደ ዲኮር ሰሪውም ይለያያል። አሁን እኔ ሆኜ በቃ ከስተመር ነው የሚበልጥብኝ ብዬ አስተያየት ላረግ እችላለሁ። እና ደግሞ ምንም ድርድር የሌላቸው በጣም ደግሞ ኤክስፔንሲቭ የሚጠሩም ደግሞ አሉ። ከኔም ደግሞ በጣም ትንሽ በተለይ አሁን እንደዚህ ዲኮር እየተማሩ የሚወጡ እንዳልኩሽ ተከራይተው ስለሆነ የሚሰሩ ከስተመር ለማፍራት ብለው አነስተኛ ጋር ይጠራሉ። እና በእኔ ከጠየቅሽኝ አሁን ለምሳሌ በምን ኢቨንት ብለን እናስበው? አነስተኛው የምንድነው የልደት ነው የሚባል ልደት። ልደት ከሆነ ሚኒመም ስድስት ስድስት ሺ ስድስት ሺ አምስት መቶ እንደዛ እያለ እንትን ይላል። እንደየሁኔታው እንደየፕሮግራም እየጨመረ ይሄዳል። ከዛም ሊቀንስም ይችላል። አሁን በጣም ቅርብ ከሆኑ እና ምንም ይሄም ይሄም ይሄም አይኖር ምናምንም ካሉ ዋና የነሱ ፍላጎት ነው። ስለዛ በጣም ጥሩ። የዚህ ስራ ላይ ምን አይነት ቻሌንጆች ይኖሩታል? ካጋጠመሽም ሊሆን ይችላል እንዲሁም ደግሞ እንዳጠቃላይ ደግሞ በስራ ልምዶችሽ ላይ ምን አይነት ቻሌንጆች ሊያጋጥሙ ይችላሉ ብለፊት ታስቢያለሽ? አንደኛ ትልቅ ቻሌንጅ የሚሆነው የትራንስፖርት ጉዳይ ነው። ትራንስፖርቴሽን አንደኛ በጣም ኮስቲ ነው፣ ሁለተኛ ደግሞ በተለይ በጣም ችግር የሆነብን እሁድ እሁድ መንገድ የሚዘጋው በሩጫ ምናምን እየተባለ የመጨረሻ ሁድ ምናምን የሚባለው አለ አይደለ? እንደዛ ሲዘጋ ስትደርሺ ሰርፕራይዝ ነው የሚያደርግሽ ቦታ ላይ ምናምን እና ያ ነገር ትንሽ እንትን ይላል። ሁለተኛ ያው አንዳንድ በጣም አስቸጋሪ ከስተመሮች አይቀርም እንደዛ ያጋጥማሉ። ያው ሰርተሽን ብርም የሚያስቀራለ በጣም ብዙ አስቸጋሪ ሁኔታ አለ እና ችለሽ ነው ቅድም የሚያልኩሽ ትግስት ያለው ሲያስፈልጋል ያልኩሽ። ስለዚህ ነው ነው በጣም ብዙ ገጠመኝ አለ። በጣም ብዙ እቃ ይጠፋብሻል። በጣም ኤክስፔንሲቭ እቃ ይሰበራል እና አያገባኝም ነው የሚሉ ሰዎቹ ና ትንሽ ደግሞ ኮስታራ መሆን ይፈልጋል። ስለዚህ ሪስክም አለው፣ በዛን ያህል ደግሞ ጥሩ የሆነ ስራ ነው በጣም ጥሩ አዋጭ ነው ማለት እንችላለን፣ ስራውን ከሰራሽበት። አዎ ያው ወቅታዊ ነው፣ ወቅት ይፈልጋል። አሁን ጾም ሲሆን ምናምን ትንሽ መቀዝቀዝ ባህሪ አለው። ያን ያንን ነገር ታግሰሽ እያለፉ መስራት ነው። በጣም ጥሩ ጥሩ የሆነ ማብራሪያዎች ነበር ስትሰጪኝ የነበረው። ምናልባት ይህንን የዲኮር ስልጠና የሚፈልጉ ሰዎች አንቺን በምን አይነት መልኩ አግኝተው ነው ስልጠናውን ወስደው ወደ ስራው መግባት የሚችሉት? ስልክ ቁጥር ያለ 0929890689 በሚለው ማግኘት ይችላሉ። ቲክቶክ ላይም አሉ ቪዲዮዎች ያሉ እዛ ላይም ስልኬን ማስቀምጣለው ማውራት ይችላሉ። በቴሌግራም ላይም አሁን በነገርኩ ስልክ ማውራት ይችላሉ እና ደግሞ አጫጭር ቲፖችንም ዩቲዩብ አካውንት አለኝ ላይፍ ዲኮር የሚል እዛ ላይ እየገቡ ይጠቅማቸዋል። መምጣት መማርም ለማይችሉ ቤታቸው ቀለል ያለ ነገር ለልጆቻቸው መስራት ይፈልጉ ካሉ እዛ ላይም ፖስት ስለማድረግ እየገቡ ማየት ይችላሉ። ሲምፕል ነገሮችን ማለት ነው። ስለሰጠሽኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን። አመሰግናለሽ። ክብራትና ክብራን ተመልካቾቻችን፣ በዛሬው የገበያ ቢዝነስ ፕሮግራማችን በአነስተኛ ካፒታል ልትሰሩት የምችሉትን የዲኮር ስራ ምን እንደሚመስል ወደ እናንተ እያደረስን ቆይታ ያደረግን። ይህንን ስልጠና መውሰድ የምትፈልጉና ወደ ስራው መግባት የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ስራውን መስራት እና ስልጠናውን መውሰድ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰነ ጊዜ ብላችሁ